ላይ ስተካብብ ያለ ቆይ ኤሪ ነው የሚያንኮሻኮሻው። ፈሪ ልናቱ መንሱር ነው ያለው። ከዛ ከኮመንት ላይ ከኮመንት ላይ አንዲቷ ባልሽን እኮ አውቀዋለሁ ከወጣት ጋር ሲማግጥ ነበረ ብላ ኮመንት ላይ ጥቂቅ አርጋ ትጽፍላታለች። ሴትየዋ ጤነኛ የነበረችው አስቀዳሽ ቆራቢ የነበረችው ሴትዮ በአንዴ ልውጥ ብላ ማለት ነው። አወቃቸው ልውጥ ብላ ግማታም፣ የገማሽ አሳዳጊ በደለሽ፣ ጥርስሽ እርገፍ ያርግፍሽ፣ አያኑርሽ። የኔ ባል የኔ ባል ማ በጣም ጨዋ ነው። ቤቱ በጊዜ ነው የሚገባ። እንዳንቺ ባል አረቄ የሚጠጣ መሰለሽ? ያችሁ እኮ ስለቤተ ክርስቲያን የምታወራው ሴትዮ ነው። ቲክቶክ ላይ የሚመጡ ማህበረሰብ ጤነኛ የነበሩትን እንዳለ እያሳበዳችሁ እያሳበዳችሁ ምንድን ነው መጨረሻችሁ? ኮመንታት እኔ ድሮም ከድሮም ስፈጠር ጤና የጎደለኝ ሴትዮ ነኝ። ድሮም የሚያበርኩ ሴትዮ ነኝ። ጎረቤት አይለፍልሽ። አትደጊ ረግማ አሳደጉ ነኝ። እኔን ተውኝ። እናዚህ ግን በጤነኛ የሚመጡትን ሰዎች ለምረው የምታሳብዷቸው ነው። እማምላክን ይግራ ገብኝ ጤነኛ ጤነኛ ሆኖ ነው የሚመጡትኝ። በአንዴ ተሳዳቢ ነው የሚሆኑት። ተው ግን፣ ኮሜንታተር ሰው ታሳንቃላችሁ፣ ሰው ራስ እንዲያጠፋ ታደርጋላችሁ። ተው ግን በፈጣሪ እኔ እኮ አፋፍ ላይ ነበርኩ እኮ አፋፍ ላይ አፋፍ ላይ እኮ ነበርኩ እኮ ገመዱ ላይ እንዲተንጠልጥዬ ገመዱ ላይ ቤታዬ እንትና የማቸኝ ሲባል ገመዱ ውልቅ አድርጌ እኮ ነው በዛው እግዚአብሔር ገመዱን እንዲውልቅ ሳረገው ወዴት እንደጣልኩት አላውቅም፣ ወዴት እንደጠፋ አላውቅም እንጂ ለጥቂት ልታነቅ ገመዱ ላይ እንደዚህ አኮብኩቤ ነው ሀሜት ሲልም በሀሜት አልጨክንም። ሀሜቱን አምቼ ተመልሽ መትቼ እታነቃለሁ ብዬ ገመዱን ት እንደጣልኩት አላውቅም። በዛው ጠፋ ጠፋ ጠፋ ጠፋ። ሳልታነቅ ይዋለሁ እንጂ ለጥቂት አሳንቃችሁኝ ነበረ። ከባርን የማብር ቋንዴ የቤት ምስጢር ገበና አረ ቀሚስ አይደለም ጋይስ፣ ጉርድ ነው የለበስኩትኝ። ኤኒዌይስ፣ ልወጣ ነው ልወጣ ነው። ሹገዳዴ እየጠራ መኪና መንገድ ላይ ቆይ እኮ ቤት አይደለም በር ላይ መኪና አቁሞ እየጠበቀኝ ነው ጋይስ። መጣ መጣው ጋይስ፣ መጣው መጣው በር ላይ መኪና ይዞ ፒፒፒ አይሰማም? ጋይስ እናንተ ክፉ ሰውማ አትሰሙም እኮ ክፉ ሰዎችማ እናንተ እኮ አትሰሙም እኮ። ማሮቼ፣ ኧረ እባክሽ ቆሾ ቆምበሬ ነው ተይዲ። ወራይ ቦሆዲ ፍጨው። እናንተማ ክፉ ሰዎች፣ አይሰማም አንከ ሲያረጋ አይሰማም፣ ክላክሱ አይሰማም፣ አይሰማማ ምቀኛ ሸረኞች። ለእኔ ብለም ብሬ ተሰማኝ። መጣው ቤ ሹገር ዳዲ እየጠራኝ አንዴ እናቴ አሁን ውጥት ብዬ ራታችን እንበላለን። የሆነ ፋይቭ ስታር የሆነ በቃ ናይስ የሆነ ሬስቶራንት ውስጥ ሄደን ምን በላው። ከዛ በኋላ ሻፒንግ እንወጣን። ቀስ በቃ ማያደርግልኝ ነገር የለም ነው የምላችሁ። ማያደርግልኝ የለም። ሶስት ልጆች አሉትኝ ልጆቹ እንደ ሶስተኛ አራተኛ ልጅ ነው የሚቆጥሩ የሚቆጥሩን። ሹገር ቤቢ ነኝ ቤቢ ቤቢ ቤቢ ወይ፣ ዘንድሮ እንደው አምላኬ ወይ! ኧረ አምላኬ ወይ! ዘንድ ሰላም ያርግልኝ አባቴ አምላኬ ወይ! እንደው ተንቀሽቅሻለሁ። አወዳደቂን አጣጣ ሌላ አሳምርን። ይሄ ማህበረሰብ እኮ ዞር ብሎ ከተነሳባችሁ በአንድ ወደ የሚጠራችሁ በአንድ እኔ ይቅርታ ነው የምላችሁ፣ ይቅርታ፣ ይቅርታ። ፈሪ ለእናቱ ይቅርታ። እንዲሆነ ነገር ቤታዬ ከፍቶ ይቅርታ። ገና ከአንድ በታችሁ ሳይወጣ ፊቱ ፎቷችሁን ልለጥፍ ውስጥ በመድሃኒዓለም አስራችኋለሁ። አላበድኩም እኮ እኔ ከእናንተ ጋር የምከራከረው ስድስት ዓመት ሙሉ አየኋችሁ ስድስት አመት ሙሉ አዩዋችሁ እኮ ጋይስ ስድስት አመት ሙሉ ተሰዳደም ተሰዳደም ልክ ቤታዬ ይሄን ካንደበትሽ ያወጣሽው ይህ ቅርታ ሙዶቼ ማሮቼ ነው የምላችሁ ቴንኪኔ ፍቅር ቴንኪው ሀኒ ማርያምን እንደዛ ነው የምላችሁ ቤት አይደክምሽም? ጥሩ ጥያቄ ነው ፍቅር። አይደክመኝም፣ አይደክመኝም። በቁርኩም ተብሎ ያደገ ልጅና በእንክብካቤ ያደገ ልጅ እኮ ልጅነቱን እያነቁ አንተ አሁን በልጅነትህ በቁርኩም እየተቆረቆርክ ጎረቤት ላይ መብላት ነበር ጠግቤ ያለው በሽታ የኖርክ ያደግክ ልጅ እንዴት አይደክምክ? እንዴት አይደክምም? የተመጣጠነ ምግብ በልታ አላደግም? እኔ በልጅነቴ የተመጣጠነ ምግብ ነው ያበሉኝ። እንዴት ይደክመኛል? እለፈልፋለሁ። ያለማቋረጥ ነው የምለፈልፈው። ምንም የሚደክመኝ ነገር የለም። እንደውም ከዚህ በላይ ጨምሬ ላውራ እችላለሁኝ። ምን አቀጠለ አንተ ላይ ፈጣፈጣን ብዬ ለማውራ፣ ለሚያገባኝ ይጨነቅ ወይም ደግሞ ለወለደኝ ይጨነቅ ወይ ለሚወዱኝ ይጨነቅ። አንተ ምን አስጨነቀ? ከፈለኩኝ ፈጣን አርጌ ማውራት ይችላሉ። ሲያስፈልገኝም ረጋ ብዬ ማውራት ይችላሉ። አይደክመኝ። ለምን ይደክመኛል? የተመጣጠነ ምግብ በልቼ ነው ያደግኩትኝ። ከፍትፍቱ ከመረቁ እንደ አይደ አይደክመኝም አይደክመኝም። አንተ አልጋሌ መወቀጥ ይደክማል። አይደክምም፣ አይደክምም፣ አይደክምም። ፈጣሪን ፈርተን እንጂ ፈጣሪን ባንፈራ ኖሮ እኮ ወቀጣውን ታሳዩ ነበር፣ እዚህ ቲክቶክ ላይ ያላችሁ ሰዎች። አይደክምም። ነገር ቢደክመን አመሰግናለሁ። አቤት ያገባኝ፣ አቤት ያገባኝ፣ ወይ ወይ ወይ ወይ። ያገባኝም እንደው እሳት እሳት እሳት ነው የለቀቀበት። ወይ ወይ ወይ ወይ ወይ ወይ ባህሎቻችሁ ያናደዷችሁ ካላችሁ ህይወታችሁ በአጭር እንድቀጭ ከፈለጋችሁ እኔ ጋ ይዛችሁ ነው። አጭር መልስ የምትጠሏቸው ባህሎቻችሁ ሼም ይዟችሁ የጎረቤት ስማችሁ እንዳይነሳ በጎረቤት እንዳትዋረዱ የምትፈልጉ ሰዎች ካላችሁ ባህሎቻችሁ ወደ እኔ አምጡ። እኔ አቃጥዬ በአንድ ደቂቃ ድፍት አደረግላችኋለሁ። እናንተ የቀብር ስነስርዓት አዘጋጁ እንጂ በቃ። ቤታ የተጠቀመው ቃል ሲያስጠላ አንተ ቆሽ ማዳ ውይ ብዩ ያቅልሽ፣ እንትን ባረግሽ ደስ ይለኛል። ለሽንትህ እራሱ ለማውጣት እንዲህ ብለክ ሰው እንዳያይብኝ ብለክ እንዲህ ሽምቅቅ ብለምታወጣ ሰውዬ፣ እኔን ለማድረግ ታስባለክ። እኔ ቤት ታየን እኔን ነብረዋን ዝርቷል። አረ መንጌ ምልጫው ትለለወጣ ነው። ማንም የለም ዲቦራ የለች ማን የለ ጎረምሳ የለ አንድ ቆን፣ አንተ ደግሞ አንድ ማቃቸው የለም። ወሬ አለ ጋይስ፣ ወሬ አለ። ከመውጣቴ በፊት ወሬ አለ። ወሬ ባይኖርማ እንደዚያ አይከማችሁም። እኔ ቤታዬ ምን በወጣኝ ሰው ቤት የሚሄደው። እን እንዲህ በዛኛው አካውንት እኔ ቤታዬ ለምኖር ያመልጠኛል። የእኔ እናት ወይ፣ በነፍስ ድረሽ ቤታዬ። ቆይ ቆይ ቆይ ቆይ ቆይ መነጋገር ምንና ያወጣና እዚኛው ከዚኛው ጃዛ ቤት አንስቶ ሌላኛው ጃ የዱባይ ወሬ የዱባይ ወሬ ነው። አይ የዱባይ ወሬ እንደው ዱባዮች እንደው ምን ይሸረቷል? አንዱ ዱባይ ላይ አንዱን ሴቷል። አልጋ ላይ ተቀምጠሻል ወሲብ እንፈጽም ሳይላ ሳይፈቅድ እኮ ነው አልጋ ላይ ተቀመጥሽ ብሎ፣ እሷ እቃ ልታነሳ ነው እቃ ልታነሳ ስትል መሬት ላይ የጣለው ምን አባቱ ይሁን አላቀለት መሬት ላይ የጣለው ቆሾ ቆንቦሬ አደናቅፏት አልጋ ላይ በስተት ቁጭ ብትል ደፍሮ ደብድቦ አባረራት። አባራራት ዱባዮች ምን ይሻላችኋል? አስቡት። እንደ ወንዶች ግን በምን እንሰራው? አውቃችሁን አልጋ ላይ ተቀመጥሽ ብላችሁ፣ አልጋ ላይ ተቀመጥሽ ብላችሁ፣ አልጋ ላይ ይኸው፣ አሁን ደብድቡ፣ ደብድቡ፣ ነፍሷን፣ ነፍሷን ምን ትላለን? በምን ሄዱ እየጠራዋቸው እንደምን ብዬ ጻፊልኝ። ደሞ ጠራው እንዴ እንደዛ ብዬ አይ ቤታዬ እኔ እኮ ማን ነው ምዕረብ አካቱን፣ እኔ የሰማሁት ወሬ ነው። ደግሞ ወደ እኔ እንዳትዞሩ እናንተ እኮ አቅማችሁ አንዴ ማርኝ፣ ታይቶ ማሽካ በጣም እንደኛለ። ቆይ እንቁም ነገር ልንገራችሁ። እቺ ተደፈረች የተባለችው ልጅ፣ ወንዶች እቃችሁን በምን እንቋጥረው? እንደው በምን በገመድ ይቋጥር? እቃችሁ በገመድ ተቋጥሮ ራሱ ማይተኛ እቃ፣ ምንድን ነው የሚሻላችሁ? ቆይ እንዴ፣ መጠየቅ ልመዱ እንዴ ጥያቄን ማን ማን ገደለ? እናትዬ ታማልያለሽ። እንዲያው አነጋገሩን ባታውቁ ወሲብ እንትን እንበል እንፈጽም በላት አልፈልግም፣ ወይ ፈልጋለሁ ነው። አልጋ ላይ በስህተት የሆነ ሴት ልጅ ስትቀመጥ አድርገኛለች መሰል እየሄድክ ትሰካላችሁ እንዴ? ምን ይሻላችኋል ወንዶች? እንዴ እቃችሁን እንደ ወታደር ቤት በባልቹ እንጨጨቀው ተቀው ምንድነው የሚሻላችሁ ቆይ የሚያምራቸው እ እንኳን ለምሳሌ ወንድ ልጅ አልጋ ላይ ተቀምጦ ባየው ስራ አቶ ጓደኞቹ ስራ አግኝተው እነሱ ሱፍ ለብሰው ከስራ ሲመጡ እሱ እንዳይሳቀቅ ሽምቅቅ ብሎ እሺ፣ እሺ ሽምቅቅ ብሎ አልጋ ላይ ተቀምጦ ነው የሚመስለኝ። እኛ ወንድ ልጅ አልጋ ላይ ጎምለል ብሎ ቢቀመጥ ስራ አቶ በቃ ጎረቤት እንዳየው አፍሮ አልጋ ላይ ተቀመጠ እንጂ የሚመስለኝ፣ ተነስቻ አልሰካበትም።

ምናቱን በሉት እንዴ ምን ብንራችሁ ነው የሚገባቸው? እግዚአብሔር እንገይዝ ልክ ሲያምርግ በኩርኩም በለው። ምን አባክ መይሰጠችክ አልሰጠችክ፣ አሰዳቢ በኩርኩም እንዲ ምን ብትባሉ ነው አሁን? እጭቅ ልጭ እንደዚህ ስሜትን አስደስተ ደግሞ ደብድባትም ደግሞ አስደስቶ አስደስታውም ደግሞ ተደስቶም ደግሞ ደብድቧት ከዛ ደግሞ የለም ጠፍቷል። ጋም ይነሳው እኔ አሁን እኔ ዕቃ ነሳ። አሁን የሆነ መሬት ላይ እንደዚህ ቢወድቅ ማርያምን ነው የምላችሁ፣ እንዲህ አድርጌ ወደ ላይ አላነሳም። ጎንበስ አገኘው ብሎ ለጠጥ ነው ተይዟል። ቆይ ወሬ የራስ ቋንቋ ስለማልሰማው፣ የማን ቋንቋ? የማን ቋንቋ ንገረኝ። የማን ቋንቋ? የማን ቋንቋ? የምን ቋንቋ ነው? ልጅቱ እንዲህ ተደብድባ ነፍስ ግቢ ነፍስ ችውላ ስለ ቋንቋ የምታወሩትኝ። መሲብ እርጅቶን ትጠይቂያለሽ። የምን ቋንቋ ነው የምን ዛሬ የላትም ሃይማኖት የላትም። ምን ማር እየዋሸሽ ወደ ዘ ብርጅስቶን እየዋሸሽ፣ ፖለቲካውን እኮ የሚያሯሩጡት እኮ አረብ ሀገር ያሉ ናቸው። አሁን ማ ዋሸሽ ብርጅስቶን አቷሽ እንጂ ንገሯት እንዲህ አረብ ሀገር ያለ ሴት አንደኛ ፖለቲካውን የምታብለበልበው አረብ ሀገር ያለችዋ ለበልባል አይደለች እንዴ? እነበልባለ ሰአቷ አሷ አይደለች እንዴ? እረ ተይ መስዬ ተይ፣ ተይ፣ ተይ፣ ተይ፣ ተይ፣ ተይ፣ ተይ ወገኔ ነኝ አንተ ለኔ ወገኔ